የእርሱ ወደ ሆኑት መጣ። የገዛ ወገኖቹም አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ሥልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ ላይ አደረ። አንድ ልጅ ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስም ስለ እርሱ መሰከረ፣ እንዲህም ብሎ ጮኸ፣ ከእኔ በኋላ የሚመጣው እሱ ከእኔ በፊት ነበረና ከእኔ ይልቅ የከበረው ነው፣ ስለ እርሱ ያልሁት ይሄ ነው። እኛ ሁላችንም ከምላቱ ተቀበልን በጸጋ ላይ ጸጋ ተሰጥቶ ነው። ህግ በሙሴ ተሰጥቶ ነበር እና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። መቼም ቢሆን እግዚአብሔርን ያያ ነው እንኳን በአባቱ እቅፍ ያለ አንድ ልጅ እርሱ ተረከው። አይሁድም አንተ ማን ነህ? ብለው ሊጠይቁት ከኢየሩሳሌም ካህናትንና ሌዋውያንን በላኩበት ጊዜ ዮሐንስ ምስክርነት ይሄ ነው። መሰከረም፣ አልካደምም። እኔ ክርስቶስ አይደለሁም ብሎ መሰከረ። እንከስ ማን ነው? ኤልያስ ነህን ብለው ጠይቁት። አይደለሁም ብሎ። ነቢዩ ነህን ብለው ጠይቁት። አይደለሁም ብሎ መለሰ። እንከስ ማን ነው? ለላኩን መልስ እንድንሰጥ ስለ ራስህ ምን ትላለህ? ነቢዩ ኢሳያስ የጌታን መንገድ አቅኑ ብሎ በምድረ በዳ ላይ የሚጮኽ ድምጽ እኔ ነኝ አለ። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ እርግብ ሆነው ሲወርድ አየሁ፣ በእርሱ ላይም ኖረ። ም ከፈሪሳውያን ነበሩና፣ እንኪያስ አንተ ክርስቶስ ወይም ኤልያስ ካይደለ ስለምን ታጠምቃለህ? ዮሐንስም መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ ማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፍሮ እንኳን ልፈተው የማይገባኝ ከእኔ በኋላ የሚመጣ እሱ ከእኔ በፊት ነበረና፣ ከእኔ ይልቅ የሚከብር ይህ ነው አላቸው። ይህም ነገር ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤትራባ ሆነ። በነገው ዮሐንስ ኢየሱስ እርሱ ወዲህ ሲመጣ አይቶ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አንድ ሰው ከእኔ በኋላ ይመጣል ከእኔም በፊት ነበረና ከእኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልሁት ይህ ነው። እኔም አላውቀውም ነበር። ዳሩ ግን ለእስራኤል ይገለጥ ዘንድ፣ ስለዚህ በውሃ እያጠመቅሁ መጣሁ። እኔም አላውቀውም ነበር። ስለዚህ በውሃ እያጠመቅሁ መጣሁ። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱ ላይም ኖረ። እኔም አላውቀውም ነበር ዳሩ ግን በውሃ አጠምቅ ዘንድ ላከኝ እሱ መንፈስ ሲወርድበትና ሲኖርበት የሚታየው በመንፈስ ቅዱስ የሚያጠምቅ እሱ ነው አለኝ። እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ እመሰክራለሁ። በነገው ዮሐንስ ከደቀ መዛሙርቱ ሁለት፣ ቆመው ነበር። ኢየሱስም ሴት ተመልክቶ እነሆ የእግዚአብሔር በግ አለ። ደቀ መዛሙርቱን ሲናገር ሰምተው ኢየሱስም ተከተሉት። ኢየሱስም ዘወር ብሎ አይቶ ምን ትፈልጋላችሁ አላቸው። እነርሱ ረብ ወዴት ትኖራለህ? ትርጓሚው መምህር ሆይ ማለት ነው። እዚያም ጊዜ እሱ ጋር ባሉ አስር ሰዓት ያህል ነበረ። ዮሐንስን ሰምቶ ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድሪያስ ነበረ። እርሱም አስቀድሞ ወንድሙን ስምዖንን አገኘና መሲህን አግኝተን አለ ነው ትርጓሚው ክርስቶስ ማለት ነው። ወደ እርሱም አመጣው። ኢየሱስም አይቶ አንተ የዮና ልጅ አንተ ስምዖን ትባላለህ፣ ኬፋ ትባላለህ አለው። ትርጓሜውም ጴጥሮስ ማለት ነው። በነገው ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስንም አገኘና ተከተለኝ አለው። እርሱም ከጴጥሮስና ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስን ናትናኤል አገኘና በሙሴ ሕግ በሙሴ ሕግ ከተጻፈው የዮሴፍን ልጅ አግኝተናል አለ። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን? አለ። ፊልጶስም መጥተህ እያ። ኢየሱስም ናትናኤል ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት የእውነት እውነተኛ እስራኤል ሰው እነሆ አለ። ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም ጴጥሮስ ሳይጠራ ከበለስ በታች ሳለ አየሁ አየሁ ናትናኤልም ናትናኤልም አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለ። ኢየሱስም መልሶ ከበለስ በታች አየሁ ስላሉ አምነህን ብትቀበል ከዚህ ከዚህ የሚበልጥ ነገር ታያለህ፣ አለው። እውነት መስላችኋለሁ፣ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡ እና ሲወጡ ቅድስት ማን ቅድስት በአስራ አምስት ቀን ውስጥ የዮሐንስ ወንጌል ምዕራፍ አንድን ከቁጥር አንድ እስከ አምሳ ሁለት ያለውን መሀል ላይ ትንሽ ቢከብዳት መሀል ላይ ትንሽ ቢከብዳትም ጨርሳለች። እስከ መጨረሻ ድረስ ሄዳለች። ስለዚህ እኔ ሁለት